እነሱ ጠማማ ትውልድ ሲባሉ የክፉ ልጆች ነው የሚባሉት፣ የዚህ ዓለም ልጆች ይባላሉ። ያው ማቴዎስ 13 ላይ የመንግስት ልጆችና የክፉ ልጆች የሚባሉ የእነሱ ስም ያህል። እኛ ግን አሁን ተጠርተን ከወጣን በኋላ ከእነሱ መሃል ከተለየም በኋላ የእግዚአብሔር ልጆች ሆነና። ያው ይሄንን በደንብ ዮሐንስም ከፍሎታል በግልጽ የእግዚአብሔር ልጆች እና የዲያብሎስ ልጆች በዚህ ይታወቃሉ ብሎ አንደኛ ዮሐንስ ምዕራፍ ሶስት ላይ በግልጽ አስቀምጦታል። ስለዚህ ያን ያህል ነው ልዩነታችን። የዲያብሎስ ልጆች እና የእግዚአብሔር ልጆች የሚል ብራንድ፣ የሚል መጠሪያ ነው የተሰጠው። እንዲህ ከሆነ እዛ ምንም ነገር የለንም ማለት ነው። መለየት ይጠበቅብናል። በቃ መዳን ነው። መለየት ራሱ መዳን ነው። ያለ ነቀፋ ነውርም የሌለባቸው የእግዚአብሔር ልጆች ሆነን በተግባር ነው የምንለየው። ግን እዛው ሆነን ከተለየን በኋላ ምን አይነት አደራ አለብን? ቀጥሎ ሲናገር ሳታንጎራጉሩ ክፉም ሳታስቡ ሁሉን አድርጉ ይልና በእነርሱ መካከል የሕይወትን ቃል እያቀረባችሁ በዓለም እንደ ብርሃን ልጆች ትታያላችሁ ይል። ስለዚህ አንደኛ ከስራቸው ካካሄዳቸው፣ ከእምነታቸው፣ ከሁሉም ነገር እንለያለን። ከጠማማው ትውልድ ተለይተን ደግሞ የምንኖረው እዚያው ነው፣ አብረን እሱም አልበቃ ብሎ እንነግራቸዋለን፣ እንደገና የእግዚአብሔር የሆነውን ነገር የህይወትን ቃል እናቀርብላቸዋለን። ይሄ ከዮሐንስ ምዕራፍ አስራ ሰባት የጌታችን የኢየሱስ ክርስቶስ ጸሎት ጋር አብሮ የሚሄድም ከክፉ እንድትጠብቃቸው እንጂ ከዓለም እንድታወጣቸው አለምንህም ባለበት ትምህርቱም እነሱ በዓለም ናቸው ነው ያለው። እዚሁ ትቶን ነው የሄደው፣ ግን ከዓለም አይደሉም አለ። ከዓለም አይደለንም፣ ግን የምንኖረው በዓለም ውስጥ ነው። እንዲያው የሚባስ ብሎ ወደ ዓለም ላኳቸው ይላል። ወደ ተለየ ነው ዓለም፣ የእሱ የሆነውን ነገር ልንናገር የህይወትን ቃል ልንናገር ማለት ነው። እንግዲህ ከጠማማው ትውልድ ጋር ያለን ግንኙነት ይሄ ነው። እንደ እግዚአብሔር ልጆች በዚህ ምድር ላይ ስንመላለስ በስጋ እዚያው በመካከል ብንሆንም በሌላው በመንፈሳዊ ነገራችን በሙሉ ተለይተን ይልቁን የእግዚአብሔር የሆነውን ነገር ወደ እነሱ የሚያደርሱ ሰዎች እንድንሆን ነው። ይሄ በመጀመሪያው አማኞች የተነገረ ነገር ከመሆኑ ጋር ተያይዞ ሁላችንም ልንተገብረው ይገባናል። መለየት በመጽሐፍ ቅዱስ ውስጥ እንዴት ሰፊ የሆነ ክፍል እንዳለው እንዳለው ሁላችንም በክትትል ትምህርት ስለ መለየት በተማርነው ላይ አይተናል። ከሃይማኖተኛ ክልል መለየት እንዲሁም ደግሞ ክፉ ከሆነው ከአሁኑ ዓለም መለየት፣ እነዚህን የመሳሰሉ ብዙ ጥቅሶችን ተመልክተናል። ውጡና ከመካከላችሁ የተለያችሁን ርኩስንም አትንኩ፣ ከማምኑ ጋር በማይመች አካሄድ አትጠመዱ። እንደዚህ እንግዲህ ነቀፌታውን እየተሸከምን ወደ እርሱ ወደ ሰፈሩ ውጭ እንውጣ። ብዙ ንባቦች አሉ። የዕብራውያን ክርስቲያኖች በተለይ የነበሩበት ነባራዊ ሁኔታ ልክ እዚህ ጋር እንዳሉት ሰዎች ነው። በዙሪያቸው በዚሁ የአይሁድ ማህበረሰብ መካከል የነበሩ ናቸው ስለዚህ ኢየሱስ ከበር ውጭ መከራ እንደተቀበለ እናንተም ስፍራችሁ ከበር ውጭ ነው ይላቸዋል ነቀፌታውን እየተሸከምን ወደ እርሱ እንውጣ ነው የሚለው ልክ እዚህ ለሐዋርያው ጴጥሮስ የነገራቸው ይሄንን ነው ማለት ነው ክብር ለጌታ ይሁን ታዲያ ውጤቱ ምን ሆነ በተግባር ተተረጎመ እውነትም ተለዩ እንዴት የመለየት ምልክት የሆነውን የውሃ ጥምቀት በተግባር ሲፈጽሙ እናያለን። ከታዘዙት አንዱ ነገር ጥምቀት ነበር። ንስሐ ግቡ አለና እያንዳንዳችሁ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ ተብለዋል። ስለዚህ ወዲያው ቃሉን የተቀበሉ ምክሩን የተቀበሉ እስከ መለየት ድረስ የተነገራቸውን የሐዋርያው የጴጥሮስን ምክር የተቀበሉ ሰዎች ተጠመቁ ሲጠመቁ ምንድን ነው የሆነው? በዚያም ቀን ሶስት ሺህ የሚያህል ነፍስ ተጨመሩ ይላል። ክብር ለእግዚአብሔር ይሆን። እንዴት እንደፈጸሙት የሚገርም ነገር። ለምን እያለን ያለው? እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ ነው ያለው። አንድ በአንድ ነው የሚጠመቁት አይደል? በማስ አይደለም። በመርጨት ሊሆን እንደማይችል ከዚህ ንባብ ነው የምንረዳው። እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ አንድ በአንድ ከሆነ የተጠመቁት ጥምቀቱ በማጥለቅ ወይም በመዘፈቅ እንደሆነ ለመረዳት ቀላል ነው የት ሄደው ይሆን ወንዝ አለ ይሆን ወይስ ምን ይሆን የተነገረን ነገር የለም አያችሁ እግዚአብሔር ትኩረት ያልሰጠውን ነገር እኛ ብዙ ትኩረት ልንሰጠው አይገባንም ሞልቷል መጠመቂያ ቦታ። ዘው ቤተሳይዳም አለ የሰሊሆን ውሃም አለ አይደል፣ እዛው ኢየሩሳሌም ብዙ አይጠፋ ውሃ። የትኛው ጋር ተጠመቁም ብዙም፣ እግዚአብሔር ትኩረት ካልሰጠን ካልሰጠው እኛ ብዙም መጨነቅና እዚህ ላይ እዚህ ላይ መነጋገር አስፈላጊያችን አይደለም። ግን የገረመኝ ምንድን ነው ሦስት ሺህ ያህል ነው የሚለው ለዛው፣ ስለዚህ ይበልጣል ማለት ነው ብዙም ከዛም የሚበልጥ ቁጥር አንድ በአንድ እያንዳንዱ ሰው ከክርስቶስ ጋር ራሱን እየቆጠረ በኋላ ሮሜ ምዕራፍ ስድስት ላይ የተነገረው ትምህርት ዶክትሪኑ ባይገባውም፣ ግን በቁርጠኝነት ከዛኛው ከነበረበት ትውልድ መውጣቱንና ወደ አዲሱ ትውልድ መቀላቀሉን በዳግም ልደት ወደ ተመሰረተው ቤተሰብ ውስጥ መግባቱን በይፋ እያሳየናል እግዚአብሔር የተመሰገነ እና ራሳቸውን አድነዋል በቃ ከጠማማው ትውልድ ተለይተዋል በጥምቀት ጥምቀት አንዱ አንዱ ምክንያቱ ወይም አንዱ ምልክትነቱ ምንድን ነው ከኢየሱስ ጋር ራሳችንን መቁጠር ቢሆንም ግን አውቶማቲካሊ ከነበርንበት መለየትንም የሚያሳየን መሞት ማለት እኮ ለዚህ ክፉ ዓለም ነው፣ የሥጋ ለሆነው ነገር ነው፣ በዙሪያችን ላለው ጠማማ ትውልድ መሞት መቀበር ነው። ይሄ ትልቅ ምስክርነት ነው የምንሰጠው በውሃ ጥምቀት። ስለዚህ ለመጀመሪያ ጊዜ በቤተ ክርስቲያን ውስጥ የተፈጸመው የውሃ ጥምቀት ይሄ የእነዚህ የሦስት ሺህ ሰዎች ጥምቀት ነው። የነበሩት ስንት ሰዎች ናቸው? መቶ ሀያ ስለዚህ ምን ተባለ? ሶስት ሺህ የሚያህል ነፍስ ተጨመሩ ነው የሚለው ተጨመሩ የሚለው ቃል የነበሩትን ቀደም ብለው የነበሩትን ሰዎች ታሳቢ ያደረገ ነው ስለዚህ አንድ ነገር ነው እግዚአብሔር የሚያውቀው አንድ በተጀመረ ነገር ላይ መጨመር መጨመር ነው እንጂ የተለያየ ቡድን መስራትን አይደለም ከመጀመሪያው እግዚአብሔር ያሰበው እዛው ማህበር ውስጥ ነው የገቡት እነዚህ ሰዎች ተጨመሩ አንድነት ገና ከጅምሩ እየተጠበቀ ነው ያለው። በዚህ ሁኔታ ስንመለከት ማለት ነው። ቁጥራቸው እያደገ ሄደ። ቢያንስ ሀያ አምስት እጥፍ ነው ያደጉት። በአንድ ቀን ብታካፍሉት እንደዛ ነው የሚመጣው። በአንድ ቀን አገልግሎት መንፈስ ቅዱስ በሠራው ሥራ ወደ ሀያ አምስት እጥፍ አደገ፣ ጉባኤው ማለት ነው። እግዚአብሔር ሚራክል ከሠራ ይሆናል። እግዚአብሔር ይመስገን አንዳንድ ጊዜ በጥቂት ቁጥር ረጅም ጊዜ ስንቀጥል እንዴ መቼ ነው የሚበዛው የሚል ጥያቄ በአንዳንድ ሰው ልብ በሁላችንም በምናገለግለውም ጭምር እኮ ይኖራል። ይህ የተወደደ እግዚአብሔር ለኛ የሰጠን ነገር ለምን ሺዎች አይካፈሉትም ብዙዎች እኮ ቢደርሳቸው ይጠቀሙበታል እንል ይሆናል ምኞታችን ጥሩ ነው ግን መንፈስ ቅዱስ ቀና አለሁ። በኃይል የሚገለጥበት ጊዜ አለ። ባላሰብነው ጊዜ እንደዚህ ሊሆን ይችላል። በአንድ ቀን አገልግሎት ግልብጥ ነው ያለው። ደግሞ ዝም ብሎ አይደለም እንዲህ አሁን በእኛ ዘመን እንዳለው ግር ብሎ መምጣት አይደለም። እዚህ ላይ በግልጽ እንደተነገረው ልባቸው ተወግቶ ልባቸው ተነክቶ ነው። ከውስጥ መጀመረ ስራ ነው። ምን እናድርግ ብለው ጠይቀው ነው በገዛ ፈቃዳቸው ነው፣ እራሳቸው ሰጥተው ነው። ይሄ እውነተኛ ለውጥ ነው። ሦስት ሺ የስ መጽሐፍ ቅዱስ የመሰከረው ነው። ክብር ለእግዚአብሔር ይሁን። ይሄንን እግዚአብሔር በታምር ያደርጋል። በቃ ከሱ ነው የምንጠብቀው። አንድ ቀን ባልተጠበቀ ወንድም፣ ባልተጠበቁ አገልጋዮች በኩል እግዚአብሔር ታላቅ ስራን ይሰራል። ያን ጊዜ ለሁላችንም ደስታ የሚሆን ነገር ይፈጠራል። እግዚአብሔር ይመስገን። ከዛ በኋላ እነዚህ ሰዎች በመትጋት መቀጠል አለባቸው። ጀማሪ ብቻ ሳይሆኑ ቀጣዮች ናቸው የተጠመቁት። ተጠምቀው ወደ የቤታቸው ሊሄዱ ወይም በቃ በአንድ ቀን ስብከት ተደስተው በጥምቀት ብቻ ተቆጥረው ከዛ በኋላ ሁሉ ነገር አለሙን ሊረሱት አይደለም። የጀመሩት እዛው ሊያቆሙ አይደለም። የጀመሩት ሊቀጥሉ ነው። የጀመሩት ሊተጉ ነው። እግዚአብሔር ይመስገን። ስለዚህ እዚህ ስፍራ ላይ ቀጥሎ ሰዎቹ ይተጉ ነበር ተብለዋል። አራት ነገሮች ቀርበውልናል። በሐዋርያት ትምህርት እና በኅብረት፣ እንጀራውንም በመቁረስ በየጸሎቱም ይተጉ ነበር ይላል። በጣም ደስ የሚል የመጀመሪያዋ ቤተ ክርስቲያን በአንድ ኅብረት ውስጥ ወይም እንደ አጥቢያ አጥቢያ በሚለው ቃል እንደምንጠቀምበት በዛ ስፍራ በዚያ ከተማ ውስጥ በሚኖር መደበኛ መሰባሰብ ውስጥ የሚያደርጓቸው ነገሮች ናቸው የተጠቀሱት። በሐዋርያት ትምህርት አንድ ዶክትሪን በክርስትና ውስጥ ሊጠራ የሚችልበት መጠሪያ በባለቤትነት ሊቀርቡ የሚችሉ በክርስትና ትምህርት ላይ ከሐዋርያት ቀጥሎ ሌሎች ሊኖሩ አይችሉም። የነገሌ ትምህርት ሊባል አይችልም። ከዛ በኋላ ከዛ በፊት ባይሆን ልንል የምንችለው ምንድን ነው? በመጽሐፍ ቅዱስ ውስጥ የእግዚአብሔር ትምህርት ሚል ቃላል፣ በሌላ ስፍራ ደግሞ የክርስቶስ ትምህርት ሚል ቃላል፣ ከዚህ ሲቀጥል የሐዋርያት ትምህርት ተብሏል። ከዛ በኋላ የገሌ ትምህርት ሚባል አለ የለም። ሐዋርያነት በራሱ በኢየሱስ ክርስቶስ በስጋ በተገለጠው አምላክ የተቀመጠ ቦታ ነው፣ የተመደበ ስፍራ ነው። ሐዋርያነት ከዚያ አኳያ መለኮታዊ እውቅና አለው። ስለዚህ እነሱ ያስተማሩት ትምህርት የሐዋርያት ትምህርት ተብሎ ሊጠራ ይችላል። ምንም ጥያቄ የለው። ይሁን እንጂ እነሱም ቢሆኑ ከአእምሯቸው ያፈለቁት ተመካክረው የወሰኑት ትምህርት የላቸውም። ታዲያ እነሱ የሚያስተምሩት ትምህርት ከየት የመጣ ነው ያለ እንደሆነ፣ የተቀበሉት ነው። ተቀብለው ያቀበሉት ትምህርት ነው። ምንም ጥያቄ የለውም። በምድር ላይ ከእግዚአብሔር ዘንድ ከመጣው መምህር ተምረዋል። ይህ ምንም እስከ ዮሐንስ 14 ድረስ የምናውቀው ነው። ጌታ ኢየሱስ ክርስቶስ መምህራቸው ነው። ሲማሩ ነው የኖሩት ሶስት ዓመት ሙሉ። ይሁን እንጂ የተማሩትን ራሱ እያሰላሰሉ እያስታወሱ እንዲያስተምሩ አይደለም የተፈለገው። አንድ ሁለተኛ፣ አቅማቸው አነስተኛ ስለነበረ ጌታችን ኢየሱስ ክርስቶስ ከሰማይ እውነት ጸጋና እውነትን ተሞልቶ የመጣው ኢየሱስ ሁሉንም ልብ ውስጥ ያለውን እውነት አልነገራቸውም ለምን ለምንድን ነው ያልነገራቸው ሊሸከሙት ስለማይችሉ ዮሐንስ 16 ይነግረናል እምነግራችሁ ብዙ አለኝ አገላለጹ ደስ ሲል ነበረኝ አይደለም የሚላቸው እየተናገረ በዛው ሰዓት እምነግራችሁ ብዙ ነገር አለኝ ውስጥ ያለ ማለት እኮ ነው። በዛ ሰዓት ውስጡ አለ ማለት አለኝ። ከዛ እምነግራችሁ ብዙ አለኝልና ነገር ግን አሁን ልትሸከሙት አትችሉም። ምነግራችሁ አለኝ ግን አትችሉት። ይዞት ነው ማለት ነው፣ መውጣት አልቻለም። አቅማቸው አነስተኛ ነው። ስለዚህ ምን አለ? እምነግራችሁ አለኝ፣ ያንን አሁን ያለኝን ውስጥ ያለውን ነገር ግን መቼ ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። ወደ የትኛው እውነት? አሁን አለኝ ወዳለው እውነት ግን ወዳልነገራቸው እውነት፣ ወደዚያ ማን ይመራችኋል? መንፈስ ቅዱስ ይመራችኋል፣ ይጨርስላችኋል እንደማለት እኮ። ስለዚህ ሐዋርያት ኢየሱስ በአካል ያስተማራቸው ነገር አለ ከዛ ሳይነግራቸው የሄደውን ነገር ደግሞ እዛው ሰማይ ሆኖ በመንፈስ ቅዱስ አማካኝነት ይነግራቸዋል ማለት ነው። ከዛስ ግን አዲስ ነገር ብቻ አይደለም የሚነግራቸው ምድር ላይ ኢየሱስ ራሱ በሥጋ ተገልጦ ያስተማራቸውን ትምህርትም ያስታውሳቸዋል። እዚሁ ምዕራፍ ምዕራፍ 14 ቁጥር ሀያ ስድስት ላይ አብ በስም የሚልከው መንፈስ ቅዱስ የሆነው አጽናኝ ግን እርሱ ሁሉን ያስተምራችኋል ካለ በኋላ እኔም የነገርኳችሁን ያሳስባችሁ። በጣም ፕሮቴክትድ ነው፣ የተጠበቀ ነው። እውነቱ የተጠበቀ ነው። ሐዋርያት ውስጥ ያለው እውነት በጣም የተጠበቀ ነው። ከስጋና ከደም ከራሳቸው አይምሮ ማለት ነው ከሰዋዊ አሰራር በጣም የተጠበቀ ነው። አንደኛ ለማስታወስ ችሎታቸው አልተተወም። የኢየሱስ ትምህርት ራሱ መንፈስ ቅዱስ ያሳስባቸዋል። ሁለተኛ ደግሞ ወደ እውነት ሁሉ መንፈስ ቅዱስ ይመራቸዋል። ስለዚህ ሐዋርያት የሚያስተምሩት ትምህርት የሐዋርያት ዶክትሪን ትምህርት ሙሉ በሙሉ ዲቫይን ነው፣ መለኮታዊ ነው፣ የመንፈስ ቅዱስ ትምህርት ነው፣ የእግዚአብሔር ትምህርት ነው። ስለዚህ በዛን ጊዜ የነበሩት እነዚህ ከጠማማው ትውልድ የዳኑት የተለዩት ሰዎች በሐዋርያት ትምህርት ይተጉ ነበር። እነሱ በሚያስተምሩበት እየሄዱ ከሌላው በሚለያቸው እውነት ማለት ከነበሩበት ከዛ ከአይሁድ ስርዓተ ሃይማኖት የሚለያቸውን አሁን ወደ እግዚአብሔር መገኘት ያደረሳቸውን እውነት በሙላት ከሐዋርያት ይሰሙ ነበር። ማለት ይሄ አንዱ የሚተጉበት ነው። ፋውንዴሽን ነው፣ የመጀመሪያ ነው። አሁን እኛስ፣ ለእኛ ደግሞ ጽፈውልናል። ክብር ለእግዚአብሔር ይሁን። አዎ ያኔ ራሳቸው በአካል ያስተምሩ ነበር። ለእኛ ደግሞ ተጽፎልናል። መጽሐፍት ደግሞ የትምህርት ማስረጃ ናቸው፣ ከእግዚአብሔር ዘንድ የተገለጠ እውነት ማስረጃ ናቸው። ያው ብሉይ ኪዳንን የሚመለከት ቢሆንም ለጢሞቴዎስ በተጻፈው ላይ የተባለው ለሁሉም የመጽሐፍ ቅዱስ መጽሐፍት አገልግሎት መጠቀም እንችላለን። የእግዚአብሔር ሰው ፍጹምና ለበጎ ሥራ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ አንደኛ ለትምህርት ከዛ ለተግሳጽ፣ ከዛ ልብን ለማቅናት በጽድቅም ላለው ምክር ደግሞ ይጠቅማል ይላል። ስለዚህ የሚነሳው ከዶክትሪን ነው፣ ከትምህርት ነው። አንዳንድ ሰዎች ፍቅር ፍቅር፣ ዋናው ፍቅር ነው፣ ትምህርት ዶክትሪን ምን ይሰራል? ዶክትሪን የሚለውን ቃል ከዚህ ከሃይማኖት ቡድን መፈጠር ጋር በማያያዝ ማለት ነው። የሰው ዶክትሪን ስላለ ነው ሰዎች የሚፈሩት ሰዎች የሆነ ትምህርት ይፈጥሩና የፈጠራ ትምህርት ማለት ነው። የበልዓም ትምህርት አለ፣ የኒቆላውያን ትምህርት አለ፣ የስህተት ትምህርቶች አሉ። እሱን ከመሸሽ አኳያ እውነተኛውን የእግዚአብሔርን ትምህርትም በዛው ልክ የሚሸሹ ሰዎች አሉ። ኖ ፋውንዴሽን ነው የእግዚአብሔር ትምህርት፣ የሐዋርያት ትምህርት መሰረት ነው። ስለ ፍቅር ራሱ የምንማረው በዶክትሪን ነው። ምንም ጥያቄ ነው። ስለዚህ እዛ ላይ ተመስርተን ቀጥሎ ምን አለ? በህብረት እኮ አለ። ይኸው ፍቅር መጣ ሆነ ህብረት። ህብረት ከማን ጋር? መጀመሪያ ከራሳቸው ትምህርቱን ካስተማሩት ከሐዋርያት ጋር። ለምን? እነዚህ ሰዎች ከጠማማ ትውልድ የዳኑ ናቸው። ዜን ከማን ጋር ይተባበሩ ትምህርቱን የሚያስተምሯቸው እነ ጴጥሮስ ናቸው። ጴጥሮስና ሌሎች ሐዋርያት ናቸው አሁን እያስተማሩ ያሉት ፊት ለፊታቸው። ከነሱ ጋር ከነ ጴጥሮስ ጋር ህብረት ሲያደርጉ ደግሞ ከመቶ ሀያውም ጋር ህብረት ያደርጋሉ። ኦኬ። ግን ህብረቱ እዛ ብቻ ይቀራል? አይቀርም። ለምን? ትምህርቱ የነሱ አደለማ። ትምህርቱን ተቀብለው ከሆነ ያቀበሉት ትምህርቱን ያገኙት ከእግዚአብሔር ነው። ስለዚህ እነዚህ ሰዎች ከሐዋርያት ጋር ህብረት ሲያደርጉ ከእግዚአብሔርም ጋር ህብረት ያደርጋሉ ማለት አንደኛ ዮሐንስ ምዕራፍ አንድ ስለ ህይወት ቃል የተነገረውን እናስታውሳለን። በአብ ዘንድ የነበረውን ለእኛም የተገለጠውን የዘላለምን ህይወት እናወራላችኋለን። ስለዚህ የሚያወሩላቸው ትምህርት የሚያወሩላቸው የህይወት ቃል ከአብ ዘንድ የነበረ ለእኛ የተገለጠ ነው። ስለዚህ ይህን የሚቀበሉ ሰዎች የት ይደርሳሉ ማለት ነው? ወደ አብና ወደ ወልድ ይደርሳሉ። ስለዚህ ምን አለ ሐዋርያው ዮሐንስ ሲጽፍ እናንተ ደግሞ ከኛ ጋር ህብረት እንዲኖራችሁ ያየነውንና የሰማነውን እናወራላችኋለን፣ ህብረታችንም ከአባት ከልጁም ከኢየሱስ ክርስቶስ ጋር ነዋል። ስለዚህ ከጠማማው ትውልድ ሲለየን እግዚአብሔር ወደ ራሱ ህብረት ውስጥ ያስገባናል። በሁለተኛ ቆሮንቶስ ምዕራፍ ስድስት ላይ ቅድም የጠቀስኩት ቃል ውጡና ከመካከላቸው የተለያቸው ከመካከላቸው የተለያችሁ ሁኑ ሲል ቀጥሎ ግን ምን ዓይነት ዋስትና ይሰጣል? እኔ የምቀበላችኋለሁ ለእኔም ወንዶችና ሴቶች ልጆች ትሆኑልኛላችሁ ይል ህብረት የምናገኝበት፣ ሌላ ቤተሰብ የምናገኝበት፣ ሌላ ትውልድ የምናገኝበት ነገር ውስጥ ነው የምንገባው። እና በዚያ ምን አለ? መለኮታዊ ህይወት አለ። በዚያ የእምነትም የተግባርም ህብረት አለ። እግዚአብሔር ብርሃን ነው፣ በብርሃን መመላለስ አለ። እንግዲህ ይሄንን በተከታታይ ትምህርት በስፋት የምናየው ነው ማለት ነው። ህብረትን ተከትሎ ምን አለ? ህብረትን ተከትሎ ያ ህብረት ራሱን የሚገልጥበት ደግሞ አንድ የመጀመሪያዎቹ አማኞች የተጉበት እኛም የምንተጋበት ስርዓት አለ። እሱ ምንድን ነው? እንጀራውን መቁረስ ይባላል። የሚገርም በሐዋርያት ትምህርትና በህብረት እንጀራውንም በመቁረስ ይተጉ ነበር። እንጀራ መቁረስ የሚተጋበት ከሆነ መቼም መደበኛው ምግብ ነው ብለን አናስብም። የፍቅር ግብዣ ነው ብለን ልንል አንችልም። ይተጉ ነበር ሊባል አይችልማ። ለዚህ በስጋ ለሚበላው ነገር ጠዋት ቁርስ፣ ማታ ቀን ምሳ፣ ማታ አራት የሚበላ ነገር ነው። በጋራም ይበላል፣ በየግልም ይበላል። ይሄ ለመኖር ይበላል። ይሄ ይተጉ ነበር አይባል እዚህ ላይ ግን በህብረት የሚተጋበት ነገር ነው እንጀራ መቁረስ የሚለውን ቃል ስለተጠቀመ አረዳዳችን እንዳይበላሽ ያው ነው ጌታ ኢየሱስ ክርስቶስ ዳቦውን አንስቶ ቆርሶ ስለሰጣቸው አልፎ በተሰጠበት ምሽት መታሰቢያውን የመታሰቢያውን ስርዓት ባሳያቸው ጊዜ እንጀራውን ቆርሶ ስላሳያቸው ነው እንጀራ መቁረስ የተባለው እዚህ ላይ በአንደኛ ቆሮንቶስ ምዕራፍ አስራ አንድ ላይ የጌታ እራት ተብሏል ስለዚህ ይሄንን በማድረግ ይተጉ ነበረ። ምንድን ነው የሚያሳየን? ምን ያህል ቦታ እንደሰጡት ጌታ ኢየሱስ ክርስቶስ ከመለየቴ በፊት ይህን ፋሲካ ከእናንተ ጋር ልበላ መኝ ነበር ከመከራዬ በፊት እንዳለው በጣም በልቡ ውስጥ ክብደት እንደሰጠው ይመኘው እንደነበረ፣ ደግሞም ለመታሰቢያ አድርጉት ብሎ አደራ እንደሰጣቸው በኋላ ደግሞ ለሐዋርያው ጳውሎስ ከሰማይ ተገልጦ አሳልፎ እንደሰጠው። ይህንን ሁሉ በአጠቃላይ ስናስብ ዛሬም እንድንተጋ ያደረገናል። እንጀራውን በመቁረስ መትጋት ያስፈልጋል። እንዲሁ ዝም ብሎ ተራ ነገር ማድረግ የለብንም። ያ ምክንያቱም ዳቦ የክርስቶስን ሥጋ፣ ወይኑ የክርስቶስን ደም በፊት ለፊታችን ያቀርባል። ጌታ ኢየሱስን ውዳችንን፣ እርሱ የሞተልንን፣ እውቅና የሰጠንውን፣ የተከተልንውን በፊት ለፊታችን ያቀርብልናል። በዚህ መትጋት ያስፈልጋል። ይሄንን ያልተጉ ሰዎች ይሄንን ምክር በጣም ሊከተሉ ይገባል። ሌላው ጸሎት ነው። በጣም የመጀመሪያ ቤተ ክርስቲያን ስንመለከተው ብዙ መለኮታዊ ስራዎች የሚሰሩበት ነው። ወረድ ብለን ቀጥሎ የምናየው ነው። አስደናቂ ነገሮች ሁሉ ይደረጋሉ። ብዙ ልዩ ልዩ ምልክቶች ሁሉ እግዚአብሔር ከእነርሱ ጋር ስለመሆኑ ተአምራዊ በሆኑ ኃይላት ጭምር ይታያል። መንፈስ ቅዱስ የወረደበት ጊዜ እና ምን ጸሎት ያስፈልጋል ታዲያ? እግዚአብሔር ከእነሱ ጋር እንደሆነ በተጨባጭ ብዙ ማስረጃ ካላቸው እንደሱ አላሉም። አያችሁት? እግዚአብሔር የልጆቹን ድምፅ መስማት ይፈልጋል። በየጸሎቱ የሚተጉ ነበር ነው የሚለው። ከቤት ወደ ቤት እዚህም እዛም እየሄዱ ይጸልዩ ነበር አይደለም? ይሄ የሕብረት ነው የጋራ ነው። ስለዚህ የሚታወቅ የጸሎት ስፍራ ነው የሚኖራቸው። ምዕራፍ አንድ ላይ እንዳየነው ምንድን ነው የሚለው? ወደሚኖሩበት ሰገነት መጡ ይላል። እዛ ነው መንፈስ ቅዱስ የወረዱ። ስለዚህ አንድ መሰባሰቢያ ማዕከል ነበራቸው የራሳቸው። ከዛ ምልፍ ካልን ደግሞ የማርቆስ እናት የማርያም ቤት እንደ ሬጉላር መደበኛ የሆነ የቤተ ክርስቲያን ጸሎት ይደረግበት ነበር። ምዕራፍ አስራ ሁለት ላይ እንመለከታለን ይሄንን። ስለዚህ እዚህ ጋር የሚያሳየው እንደ ቤተ ክርስቲያን የተሰበሰቡ በሚያደርጓቸው የጸሎት ጊዜያት ይተጉ ነበር ማለት ነው። ይሄ ማለት ግን በየግልም በተለያየ መንገድ የሚኖራቸው የጸሎትን ትጋት አያካተትም ማለት አይደለም። ግን የዚህ አውድ የሚያሳየው ከሌሎቹ ጋር ነው መረዳት ያለብን። በሐዋርያት ትምህርት ይተጉ ነበር በህብረት ይተጉ ነበር፣ በእንጀራ መቁረስ ይተጉ ነበር ተብሎ በየጸሎቱ ይተጉ ነበር ሲባል የሚያመለክተው እንደ አጥቢያ ጉባኤ እንደ ሕብረት በሚኖሩ የጸሎት ክፍለ ጊዜያት ይተጉ እንደነበር ነው የሚያሳየ። እንግዲህ የእኛንም የጸሎት ቀን የእኛንም የመጽሐፍ ቅዱስ ጥናት ቀን መፈተሽ አለብን። በዚህ ምን ያህል በሐዋርያት ትምህርት እንተጋለን? እና መትጋት አለብን። በቃ ይተጉ ነበር። እንድንጀምር ሳይሆን እንድንተጋም ጭምር ነው የተጠራ ነው። የጀመረ ሰው ይቀጥላል። ሲቀጥል ደስ እያለው ይቀጥላል፣ እየጨመረ ይሄዳል። ክርስትና ማለት ይኸው ነው። መንፈስ ቅዱስ ያስጀምር። እንደዚያ ነው። ትጋትን በትጋት ላይ ማሳየት አለ